ፖርቹጋል ሻምፒዮን ሆናለች። ሮናልዶም ለሀገሩ ታታሪ ሰራተኝነቱን አስመስክሯል። ሰላም ሰላም! ውድ የፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ ዘወትር እየደረሰ ነው። አብሮነታችሁ ያለየን፣ አሁን ሻምፒዮኗን ፖርቹጋልና ሮናልዶን እንዳስሳለን። የፖርቹጋል ብሔራዊ ቡድን የስፔን አቻውን በመለያ ምት አምስት ለሶስት በማሸነፍ የኔሽንስ ሊግ አሸናፊ መሆኑን አረጋግጧል። በመደበኛ የጨዋታ ክፍለ ጊዜ ሁለቱ ቡድኖች ጨዋታቸውን ሁለት እኩል ነበር ያጠናቀቁት። የስፔንን ግብ ዙቢ ሜንዴና ኦያያ ዛርባል ሲያስቆጥሩ ለፖርቹጋል ክርስቲያኖ ሮናልዶና ሜንዴዝ ከመረብ አሳርፈዋል። ፖርቹጋል ሁለተኛ የአውሮፓ ኔሽንስ ሊግ ዋንጫዋን ማሸነፍ ችላለች። ክርስቲያኖ ሮናልዶም ለፖርቹጋል ብሔራዊ ቡድን 138ኛ ግቡን ማስቆጠር ችሏል።